ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የማዶት ጉራጌዋ የቶ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ን እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም ተመልሼ በአዲስ ቪዲ ያለው ብዙቻቸሁ ጥያቄቃቸኋል ተከራዱባቸኋል ብዙ ነገር በኮመንት የጠየቃችሁ አላችሁ እና ጠቅለላ ልኬ ስላለውበት ሁኔታ ለእናንተ ለመመለሳችሁ ነው የመጣሁት ማለት ነው ዛሬ እንግዲህ ብዙዎቻችሁ ብዙዎቻችሁ የምታነሱት ጥያቄ ቡታጀራ ላይ ህግ የለም ወይ ፖሊሲ የለም ወይ ምን እያላችሁ ነው። እና አንዳንዴ እነሱንም ለማግኘት ብዙ እንትን ብዙ ነገር ነው የሚያስፈልጋችሁ እውነት ለመናገር እና በተለይ ደግሞ ከትላንት ወዲያ በለቀኩት ቪዲዮ ላይ ብዙዎቻችሁ ተናዳችሁ ብኛል ለመደወል እየሞከርኩኝ ነው። ስልኬ ነጥቆኝ ሄደው ስለዚህ ስልኬን ስላልነበረ ሊያመልጡ ችለዋል ማለት ነው። እሱም እንግዲህ ትናንትና ከዛችኛው ዋጋ ደግሞ መቶ ቪዲዮ ሰርቶ አይቸው ነበር እና በቃ ሆን ብዬ ያደረግኩት ነው ምናምን ምናምን ሲል ነበር እና ሆን ብሎ ያደረገው ሳይሆን ያለ አደለ፣ ከዚችም ከዛችም የመልከስከስ ሱስ ወይም አባዜ ነው መሰለኝ። እኔ እንደፈለገ መሆን ይችላል። ከአሁን በኋላ የኔና የሱ ህይወት አይቀጥልም። ግን ደግሞ በጣም የሚያመው እና በጣም ልባቸው የሚሰብረው ምንድነው፣ በገዛ ቤታችሁ በገዛ አልጋችሁ የገዛ ባላችሁ ሌላ ሴት ይዞ መቶ ተኝቶ ስታገኙ ምን አይነት ስሜት ይሰማችኋል? እናንተ በእኔ ቦታ ብትሆኑ ምን አይነት ስሜት ነው የሚሰማችሁ? እና ምንድን ነው የምታደርጉት? ምክንያቱም በጊዜው ፖሊስ ራሱ ጠንከር ብላችሁ ህግ ምናምን እንዳትሄዱ ድንጋጤውም አለ። ስሜቱ በቃ የሆነ መጥፎ ስሜት ነው የሚሰማችሁ እና ለዛ ነው ወደዛ ያልሄድኩት። የነበረው አንደኛም ስኪም ስለወሰደብኝ ሰው ሲኖር ደግሞ ወከባ ምናምን አለና ለዛ ነው ያልሄድኩት። ግን ከአሁን በኋላም ቢሆን ማልሄድበት ምንም ምክንያት የለም። ከዚህ በላይ እንግዲህ አራት፣ አምስት፣ ስድስት፣ ሰባት ሴት እስከሚያረግ ድረስ መጠበቅ የለብኝም። ምክንያቱም እኔም ሴት ነኝ ተጠቂዋም ደግሞ ሴት ናትና በእኔ ቢበቃ የተሻለ ነው ብዬ አስባለሁ። እንግዲህ ከሁለቱም ጋር ምን አይነት ግንኙነት እንዳለው እሱ እንደሚለው ከሆነ አውቄ ነው ምናምን ከዚህ ሲመጣ ቤዛ ከህይወቴ እንድትወጣ ነው ይላል። እሷ ስትጠይቀው ደግሞ ማዶስ ከህይወቴ እንድትወጣ ነው ይላል እና ስለዚህ ከእንደዚህ አይነት ወንድ ደግሞ ምንም ነገር አይጠበቅም። እንዳላችሁት እስካሁንም እውነት ነው ተኝቻለሁ፣ አልነቃውም። መንቃት አለብኝ፣ መሄድ ባለብኝም መንገድ መሄድ አለብኝ። ቤተሰውም ከዚህ በላይ መደበቅ ሚስጥር አድርጌ ማስቀመጥ የለብኝም። በቃ ከዚህ በላይ ምንም የሚመጣ ነገር ስለሌለ ማለት ነው። እና እናም እስካሁንም አንድ የያዘኝ ትልቁ ነገር እውነት ለመናገር አልዋሻችሁም፣ ያው እሱ መጥፎ ቢሆንም ለእኔ በላይ ናቸው። እና እውነት ከሱ በላይ ለእኔ ነው የሚጨነቁት የሚያስቡት። እና ማለት አሁን ልጃቸውን ባሳስርባቸው ምን አይነት ስሜት ይሰማቸዋል የሚለው የእነሱን ፍቅር ማጣት ስላልፈለኩ ነው። ዞሮ ዞሮ ወልጃለሁ፣ ስለዚህ ለዛ ነበረ ለነገ ስለ ነበረው አሁን ግን እነሱም ሙሉውን ፈቃደኛ ከኔ ጎን ለመቆም ፈቃደኞች። ታለ ባለቤት እሸት አለ ሲጀመር እኔ አሁን ያለበትን ቦታ አሳይልኝ። ታሳይኛለሽ። ማናት ደግሞ እገለዋለሁ። የገባበት ገብቼ ነው አፈር ድሜ ነው የማበላው። አሁን ወደዚህ ወደዛም አልልም፣ ህግ ቦታ ምናምን አልልም። አሁን እሱን ታሳይኛለሽ አታሳይኝ። ተረጋግተህ ታወራኝ ትችላለህ። ባለቤት ነሽ? አዎ ነኝ። አሁን የገባበት ቦታ ታሳይኛለሽ አታሳይኝ። ማነህ ማነህ? አንተ ለምንድን ነው ማሳየህ? ማነህ? መጀመሪያ ማንነትህ ምናምን አትበኝ። እኔ አሁን በጣም ተናድጄ ኦቨር ኮት የሚል የመጣው ሰው እኔ ያለብኝ ቁስል ይበቃኛል። ምንድን የምትፈልገው ከኔ ማናት ሲጀመር? እንዴ የምን ምናምን ነው የምትለው? ማናት አናት ማናት? ያለየብኞቹ ሁለት ናቸው ናቸው ናቸው። እንዲ አተረማም ሰው ሲያስገባልች ተመቸሽ መሰለኝ አንቺ አሁን ትነግሪኛለሽ። ያለዛ ከዚህ ቤት በስነ ስርዓት የምታወራኝ ነገር የምትከፍተው ያማል። እንዴ ሰውየው፣ እኔ እሱ ነው የገባ በጉድጓድ እንዳልከተትሽ። ያለዛ እንደሰው በስነ ስርዓት የምታወራው ነገር ካለ አውራ። መቼ ነው ምንድነው ከኔ የምትፈልገው ነው? አሁን ምን ትሰምኛለሽ አንዲት የአስራ ስምንት ዓመት ምን የሚሉት ነው? ይዘዋት ገብቶ ምን ሊላት ነው? ምን ሊያደርግ ነው? እንዲሁም በህግ እንደሚያስጠይቀው ታውቂያለሽ። እኔ አይደለም የገባበት ይቅርና አንቺ የደበት ሹግ ጉርጓ ገብቼ አውጥቼ ነው ሊጮርቆስ አውጣለሁ። እኔ አሁን ትነግሪኛለሽ፣ የገባበት ቦታ ታሳየኛለሽ። አታሳይ ሰውዬ፣ አንተ የምትለው ሰውዬ እዚህ ቤት የለም። እኔ ለራሴ በራሴ መንገድ በህግ አግባብ እየሄድኩኝ ነው እሱ ጋር ያለኝ ነገር ደግሞ እንግዲህ ቪዲዮ አይተካርልህ። የመጣኸው እህትህ እህትህ የምትለው አይደለም 15 18። እኔ ምን ይመለከተኛል? እንዳንተው እኔ ቤቴ ስመጣ ከባሌ ጋር ተጋድማ ነው የያዋት እህት ከባሌ ጋር ተኝታ ማለት ነው። ስለዚህ በማይመለከተኝ ጉዳይ እንዲመጣ እንደፈለክ መንቦራቀቅ የለብንም፣ እሺ ስለዚህ በአግባቡ ማውራት ከፈለግ፣ ከኔ ጋር በስነ ስርዓት ማውራት ትችላለህ። ያለዛ ግን እንደተከበርክ በክብር ከቤቴ እንድትወጣልኝ ነው የምፈልገው። እያስፈራራሁት አይደለም። አንተ ራሱ ዘለ ገብተህ ሰው ቤት እንደዚህ ማለት መፍት የለም። ስለዚህ ያለበት ፈልገህ እንደፈለክ ማረግ ትችላለህ። ከሱ ጋር ያለኝ ነገር እኔ በህግ እየሄድኩኝ ነው። አንቺንም እሱንም ይወላችሁ አጠፋችኋለሁ። እሺ፣ አጠፋችኋለሁ። አሁን የገባበት ገብቼ ሌላ ነገር ሳይከተል ከቤቱ ምን ማጣም ዘወትር ካይኔ ማጠፊው መከታ ክብሬ የሆንሺው እህቴ የኔ ትዝታ ሰላም ሆኝ ጥዋት ማታ። እንጀራና ኑሮ ቢያረጋት ከኔ ላይ፣ አምናለሁ አንድ ቀን እህቴን እንደማይ፣ ምትባለ ሰምታለሁ ትሰማለህ ወይ ትሰማለህ

አንተ አትናገርም። ማን እሺ፣ ምንድን ነው እሺ፣ ምንድን ነው ያለ ማን? አንተ አንተ አትማን እንዳነካኝ፣ እንዳነካኝ፣ እንዳነካኝ ደግሞ አታስል። እንዳነካኝ ነው ምን ብዬ ነው ማስረዳ? እኔ ያደረግከውን ድርጊቶች ከ ያደረከውን ሳታ ከዛም በላይ ስለሆኑብህ ነው። ከሲስተር ያናት ላይ ምንድነው ያለው? ልቀቀኝ ልቀቀኝ ልቀቀኝ ልቀቀኝ እኮ እሺ። ገና ደም በደም ነው ማረገ ሰምታል። ከእህት ያናት ላይ ምንድነው ያለ? ስማ ገና አፈረዳ ያለው ህፃን ብላቴና ልጅ ምን አርጊ ነው የምትላት? የምትባለው ሰማ ከዚች ብላቴና ምንድን ነው ያለ? ምንድን ነው ያለ ነው አውራ አውራ! የተፈጠረ ነገር የለም። ልቀቀኝ አትበል። አሁን ድርጊቱ ከፈጸምኩ በኋላ ምን ነው ታረው አሁን ነው ነገር ምናምን ምን የተፈጠረ ነገር አንተ እንዳሰብኩ አንድ ነገር ትሁንና ከአንተ አናት ሰማኝ፣ አለ ገና ገና በህግ እፋረዳለሁ።